ሰላም የዚህ ቻናል ቤተሰቦች እንደምን አላችሁ? በባለፈው ቪዲዮ በክፍል አራት ማለት ነው አስሩን የግዕዝ መራሕያን የሚባሉትን አይተናል። ዛሬም በክፍል አምስት ደግሞ የግዕዝ መራሕያን ወይም ደግሞ ተውላጠ ስሞች ጥቅሞቻቸውን ወይም ደግሞ አገልግሎታቸውን እናያለን ማለት ነው። አስሩ የግዕዝ መራሕያን ወይም ደግሞ ተውላጠ ስሞች ሶስት ዋና ዋና ጥቅም ወይም አገልግሎት አላቸው። እነዚህም የመጀመሪያው የስም ምትክ ወይም ደግሞ ተውላጠ ስም መሆን ነው። ሁለተኛው ጥቅማቸው ነባር አንቀጽ መሆን ነው። ሶስተኛው ጥቅማቸው ደግሞ አመልካች ቅጽል መሆን ነው ማለት ነው። የመጀመሪያውን ጥቅማቸውን የስም ምትክ ሲሆኑ ምን ማለት ነው? መራሕያን የስም ምትክ ወይም ደግሞ ተውላጠ ስም ሲሆኑ በአንድ ስነ ጽሑፍ ወይም ደግሞ አረፍተ ነገር የተጠቀሱ ስሞችን ተክተው በመግባት የዛ አረፍተ ነገር ወይም ደግሞ ስነ ጽሑፍ ባለቤት ይሆናሉ ማለት ነው። የስም ምትክ ወይም ደግሞ ተውላጠ ስም ያሰኛቸው ይህ ነው። ስምን ተክቶ መግባት ወይም ደግሞ ስምን ለውጦ መግባት ማለት ነው በዛ ስም ቦታ እነዚህ መራሕያን ይገባሉ ማለት ነው። ለምሳሌ ይህን ምሳሌ ኔ ዮሴፍ መጻ ምስሌየ፣ ዮሴፍ ከኔ ጋር መጣ። አሁን እዚህ ጋር ዮሴፍ ሚለው ስም ነው፣ መጻ ሚለው ግስ ነው፣ ምስሌየ የሚለው አገባብ ነው። ወደ ነጥባችን ስንመጣ አሁን እዚህ ጋር ዮሴፍ ሚለው ስም ነው። መራሕያን ደግሞ የሚገቡት ስምን ተክተው ወይም ደግሞ ስምን ለውጠው ነው። ስለዚህ ዮሴፍ መጻ ምስሌ የሚለውን ውእቱ መጻ ምስሌ እንላለን ማለት ነው። ስለዚህ በውእቱ ማነው በዮሴፍ ቦታ ውእቱ ገባ ማለት ነው። ዮሴፍ መጻ ምስ ዮሴፍ ከኔጋ መጣ የሚለውን ውእቱ መጻ ምስሌ እሱ ከኔጋ መጣ ማለት እንችላለን ማለት ነው። ስለዚህ ውእቱ ዮሴፍን ተክቶ ወይም ደግሞ ለውጦ ገባ ማለት ነው። በሌሎችም በብዙም ሲሆን ተመሳሳይ ነው። ለምሳሌ ዮሴፍ ወቶማስ በልዑ ህብስተ ዮሴፍና ቶማስ እንጀራ በሉ ማለት እንችላለን። አሁን ዮሴፍና ቶማስ ሚለው ስም ነው፣ እዚህ ጋ ያለው በሉ ሚለው ግስ ነው። ህብስተ ሚለው ያው ስም ነው፣ ተሳቢ ነው። አሁን በዮሴፍና በቶማስ ተክተን ወይም ደግሞ ለውጠን ማስገባት እንችላለን ከአስሩ የግዕዝ መራሕያን እዚ ጋር የሚገባው ማን ነው ማለት ነው። ውእቶሙ ነው ማለት ነው። ውእቶሙ ከአንድ በላይ የሆኑ ወንዶች ናቸው። ስለዚህ ውእቶሙ በሉ ህብስተ፣ እነሱ ወይም ደግሞ እነዚያ ሰዎች እንጀራን በሉ ማለት እንችላለን ማለት ነው። እነዚያ የተባሉት ወይም ደግሞ እነሱ የተባሉት ማን ናቸው ብለን ምንጠይቅ ዮሴፍና ቶማስ ናቸው ማለት ነው። ውእቶሙ ተክተው የገቡት ዮሴፍና ቶማስን ስም ነው ማለት ነው። ወይም በውእቶሙ ተውላጠ ስም ውስጥ የሚገለጹት ማን ናቸው ማለት ነው፣ ዮሴፍና ቶማስ ናቸው ማለት ነው። ሴትም ከሆነች ተመሳሳይ ነው። እየተኩ ወይም እየለወጡ ማስገባት ነው። ለምሳሌ አሁን ዮሴፍ በሚለው ቦታ ራሄል በልዓት ህብስተ ብንል ራሄል እንጀራን በላች ብንል በራሄል ቦታ ከአስሩ የግእዝ መራሕያን ተክተን ስናስገባ ማንን ነው ማለት ነው የምናስገባው? የእቲን ነው ማለት ነው። ራሄል በልዓት ህብስተ በሚለው ቦታ ራሄል ማን ነው? የእቲ በልዓት ህብስተ፣ እሷ እንጀራን በላች ማለት እንችላለን ማለት ነው። ስለዚህ የእቲ ራሄልን ተክታ ገባች ማለት ነው። ያው ዞሮ ዞሮ በየእቲ ውስጥ የምትገለጸው ሴት ማንሽ ማለት ነው ይእቲ ነሽ ማለት ነው። በውእቶም ውስጥ ዮሴፍና ቶማስ እንደተገለጹት ማለት ነው። ስለዚህ የመራህያን የመጀመሪያው አገልግሎታቸው ስምን ተክቶ መግባት ይህንን ይመስላል ማለት ነው። ሁለተኛው የመራህያን አገልግሎት ምንድን ነው? ነባር አንቀጽ መሆን ነው። አንቀጽ ማለት በቁሙ ደጃፍ ወይም በር መግቢያ ማለት ነው። እንዲሁም አንቀጽ ማለት በግእዝ ቋንቋ ውስጥ የግሶች ጥቅል ስም ነው። በግእዝ ቋንቋ ውስጥ ዘር የሚወጣባቸው ወይም ደግሞ ስም የሚወጣባቸው የሚገሰሱ ግሶች አሉ። ለምሳሌ አሁን ከብረ ግስ ነው። ከከብረ ግስ ውስጥ ክብር የሚል ዘር ይወጣል ማለት ነው። የማይገሰሱ ደግሞ አሉ። የማይገሰሱ ግሶች ቀዳማይ፣ ካልአይ፣ ሳልሳይ፣ ራባይ የሚባሉ የሚገሰሱ ግሶች አሉ። እነዚህ የሌላቸው ግሶች ደግሞ ነባር አንቀጽ እንላቸዋለን ማለት ነው። ይህንን ወደፊት በሰፊው እናየዋለን። ስለዚህ እነዚህ ካላይ ሳልሳይ፣ ራባይ የሌላቸው የማይገሰሱ ግሶች ነባር አንቀጽ ይባላሉ ማለት ነው። ስለዚህ መራሕያን እንደ ነባር አንቀጽ ያገለግላሉ ማለት ነው። ለምሳሌ አሁን ውእቱን እንውሰድ። ውእቱ ከዚህ በፊት እሱ የሚል ፍቺ አለው ተባብለናል። ግን ውእቱ እንደ ነባር አንቀጽ ሲሆን ነው አለ፣ ኖረ፣ ነበረ ተብሎ ይፈታል። ሌሎቹ መራሕያን ውእቶሙ አሁን አሉ፣ ነበሩ፣ ይኖራሉ እየተባለ አስሩም በዚህ መንገድ ይፈታሉ ማለት ነው። ለምሳሌ አሁን ውእቱን እንውሰድ። ዮሴፍ መምህር ውእቱ። ዮሴፍ መምህር ነው ነው ያለው። እዚህ ጋ ማን ነው ማለት ነው? ውእቱ ነው ማለት ነው። ስለዚህ እዚህ ጋ ውእቱ እንደ ነባር አንቀጽ፣ እንደ ግስ እያገለገለ ነው ማለት ነው። አንቀጽ ከሆነ ደግሞ አንድን አረፍተ ነገር ያስራል ማለት ነው። ሌሎቹም አስሩም የግዕዝ መራሕያን እንደ ነባር አንቀጽ ያገለግላሉ ማለት ነው። ስለዚህ የመራሕያን ሁለተኛው አገልግሎታቸው እንደ ነባር አንቀጽ መሆን ነው ማለት ነው። ሶስተኛውና የመጨረሻው የግዕዝ መራሕያን ወይም ደግሞ ተውላጠ ስሞች አገልግሎት ምንድን ነው? አመልካች ቅጽል መሆን ነው። ቅጽል በአማርኛ ውስጥና በሌሎች ቋንቋ ውስጥም ስንማር ምንድን ነው? ስምን የሚገልጽ ወይም ደግሞ ዲስክራይብ ዘናውን ነው። ስለዚህ መራሕያንም የዚህ ጥቅም አላቸው ወይም አገልግሎት አላቸው ማለት ነው። ለምሳሌ ውእቱ ዮሴፍ መጻ እሱ ዮሴፍ መጣ ማለት እንችላለን። አሁን እሱ የሚለው ወደ ዮሴፍ እየተቀጸለ ነው ማለት ነው። ወይም ደግሞ እሱ የሚለው ቃል ዮሴፍን ይበልጥ እየገለጸው ነው ማለት ነው። ስለዚህ ውእቱ ወደ ዮሴፍ እየተቀጸለ ነው ማለት ነው። አመልካች ቅጽል ይሆናሉ ያልነው ይህ ነው። ሌሎቹንም ብናይ ውእቶሙንም ይእቲንም አስሩንም ብናይ እንደ አመልካች ቅጽል ወይም አመልካች ቅጽል ይሆናሉ ማለት ነው። ለምሳሌ ውእቶሙ ዮሴፍ ወእሁሁ መፁ እነዚያ ወይም እነሱ ዮሴፍና ወንድሙ መጡ ብንል ውእቶሙ ወደ ዮሴፍና ወደ እሁሁ ወይም ደግሞ ወደ ወንድሙ እየተቀጸለ ነው ማለት ነው። ስለዚህ አመልካች ቅጽል ሆነ ማለት ነው። ስለዚህ አስሩ የግእዝ መራሕያን ወይም ደግሞ ተውላጠ ስሞች ሶስት ዋና ዋና ጥቅም አላቸው ማለት ነው። የመጀመሪያው የስም ምትክ ወይም ደግሞ ተውላጠ ስም መሆን ነው። ሁለተኛው እንደ ነባር አንቀጽ የሆኑ አንድን አረፍተ ነገር ወይም ስነ ጽሑፍ ማሰር ነው ማለት ነው። ሶስተኛው እና የመጨረሻው አመልካች ቅጽል መሆን ነው ማለት ነው። ያላችሁን ሀሳብ፣ ጥያቄ ልጠይቁኝ ትችላላችሁ፣ በኮሜንት ልጠይቁኝ ትችላላችሁ። እንዲሁም በሌሎች የሶሻል ሚዲያ ሊንኮች አሉ፣ እነሱን በመጠቀም መጠየቅ ትችላላችሁ። ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ፣ ቸር ቆዩ።